ምዕራፍ 22። አብርሃም ልጁን ለመሥዋዕት ማቅረቡ። ከእነዚህም ነገሮች በኋላ እንዲሆነ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፦ አብርሃም አብርሃም ሆይ! እርሱም እነሆ አለሁ አለ የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ከፍተኛ ተራራ ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገህ ሰዋው አለው። አብርሃምም በማለዳ ተነሥቶ አህያውን ጫነ፣ ሁለቱንም ሌሎቹን ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም ለመሥዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ፣ በሦስተኛው ቀን ደረሰ። አብርሃምም ዐይኑን አነሣና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ በዚህ ቆዩ፤ እኔና ልጄ ወደዚያ ተራራ ሄደን እንሰግዳለን ሰግደንም ወደ እናንተ እንመለሳለን። አብርሃምም የመሥዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው፣ እርሱም እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም ልጄ ምንድን ነው አለው። እሳቱን፣ እንጨቱን ይኸዋል፤ የመሥዋዕቱ በግ ግን ወዴት አለ አሉ። አብርሃምም ልጄ ወይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አሉ። ሁለቱም አብረው ሄዱ። እግዚአብሔር ወዳለውም ወደዚያ ቦታ ደረሱ። አብርሃምም በዚያ መሠዊያውን ሠራ፣ እንጨትንም ረበበ፣ ልጁን ይስሐቅን አስሮ በመሠዊያው በእንጨቱ ላይ በልቡ አስተኛው። አብርሃምም እጁን ዘረጋ ልጁንም ያርዝ ዘንድ ያርደው ዘንድ ቢላዋን አነሳ። እግዚአብሔር መልአክም ከሰማይ ጠራው፣ አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አዘርጋ፣ አንዳችም አታድርግበት ለምትወደው ልጅህ ከእኔ ያራራህለትምና አንተ እግዚአብሔርን የምትፈራ እንደሆንክ አሁን አውቅያለሁ አለው። አብርሃምም ዐይኖቹን አቅንቶ በተመለከተ ጊዜ በኋላው እነሆ አንድ በግ ቀንዶቹ በእፀ ሳቤቅ ተይዞ አየ። አብርሃምም ሄዶ በጉን ወሰደው፣ በልጁ በይስሐቅ ፋንታም ሰቧ። አብርሃምም ዛሬ በዚህ ተራራ እግዚአብሔር ፈጽሞ ታየኝ ሲል ያን ቦታ ራየ እግዚአብሔር ብሎ ጠራ። እግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው፦ እግዚአብሔር በራሴ ማልሁ ይላል፣ ይህን ነገር አድርገሃልና ለምትወደው ልጅህም ከእኔ ያራራህምና፣ መባረክን እባርክሃለሁ። ዘርህንም እንደ ሰማይ ከዋክብት በባሕር ዳር እንዳለ አሸዋ ፈጽሞ አበዛዋለሁ። ዘርህም የጠላት አገሮችን ይወርሳል። የምድር አሕዛብ ሁሉም በዘርህ ይባረካሉ፣ ቃሌን ሰምተሃልና። አብርሃምም ወደ ብላቴኖቹ ተመለሰ። ተነስተውም ወደ አዘቅተ መሐላ አብረውት ሄዱ። አብርሃምም በአዘቅተ መሐላ ተቀመጠ። የናኮር ትውልድ። እንዲህም ሆነ፣ ከዚህ ነገር በኋላ ለአብርሃም እንዲህ ተብሎ ተነገረው፣ እነሆ ሚልካ ደግሞ ለወንድምህ ለናኮር ልጆችን ወለደች። እነርሱም በኩሩ ዑፅ፣ ወንድሙ በዋክሲ፣ የአራም አባት ቀማይል፣ የአኮዛት ኤዝራው ፌልዳስ ዮፋትና ባቱኤል ናቸው። ባቱኤልም ርብቃን ወለደ። ሚልካ ለአብርሃም ወንድም ለናኮር የወለደችለት ስምንቱ ልጆች እነዚህ ናቸው። ሬማ የሚሏት እቅብቱ ደግሞ ጥባህን፣ ቤካን፣ ጠኮንና ሜካንን ወለደች።